በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። እሁድ የሚጸለይ የንስሐ ጸሎት በሀገር ላይ ነውጥ ንውጥውጥና በረድ ነጎድጓድ ረሃብ በመጣ ጊዜ መላእክት ለሄኖክ እንደዚህ በል ብለው የነገሩትና ያስተማሩት ጸሎት። እግዚአብሔር ምዕረቱ የበዛና ከመዓት የራቀ ይቅር ባይ ነው። ሊያኤል በዮርዳኖስ ምድር በአርሞኒን በትንሽ ተራራ ወላሚሎ ኤሞሳምኤል። እግዚአብሔር በመጀመሪያ ሰማይን ፈጠረ። ምድር ግን ከጥንት ነበረች፣ ቢሆንም አትታይም ነበር፤ የተዘረጋችም አልነበረችም። በወንዙ ላይ ጨለማ ነበር። የእግዚአብሔር መንፈስ በውሃ ላይ ይንሳፈፋል። ጋዴና ላኩርንዴን የኔን መንፈስ ባንተ ላይ ነው፣ ቃልህን በአፌ ውስጥ ጨመር። ከመኤሉ አጋፑስ ሳከርስ ፎሮስ ይህን መንፈስ ቅዱስ ነው። ሉያዬ በእግዚአብሔር ጸባዖት ስም የእስራኤል አምላክ፣ ለእኔ ለባሪያህ ኃይለ ሚካኤል የቀናን መንፈስ በህሊና ውስጥ አድስ። በዳዊት ሊና ውስጥ የታደሰው ጌታችን ኢየሱስ ክርስቶስ ነው። ዮሰዴቅ የቃል ልቡስ ነው። ነቢያት እንደተናገሩት የዮሰዴቅ ስም አቅላባጤራዊ ይባላል። በልቦናችን ውስጥ ስጦታን ሙላ። በደጋጎች ምክርና በትልልቅ ማህበር የእግዚአብሔር ሥራ አለ። እግዚአብሔር እንደ ልብ ይስጥ። ዮሴፍ ጸሎት ሐራቲ ፒል ጤጓንኤል ሙዚኤል ይሄል ናርኤል ብግኤል፣ ሴቃ ለክሱኤል ቤቃ አካኤል ጠግልል ዳጋኤል በነዚህ ስሞች ሰማይና ምድር በቆመበት፣ ጢጋኤል ለባሪያህ ኃይለ ሚካኤል ኃይልን ስጠው። በአመፀኞች ጠላቶቼ ላይ ሰባት መቅሰፍቶችን ላክ። ሰይጣን እንሰራው ያየን ገደል የልጊዮን ሰራዊቶች ይቆረጡ። ለባሪያህ ኃይለ ሚካኤል ግን የመንፈስ ቅዱስን ማስተዋልን ስጠው። አዳም ዘሩፋዳኤል በዘነዳቃኤል ናታው ዳፍላ አውላ ላኤል ከቢኮ ጠጠው ጠጠውኤል ኤልዳኤል ዮፍታኤ መጽሐፍ ተገለጠ። ኤልያቄም ዮሰዴቅ የቃል ባለሟልና አንደበተ ርቱዕ የኔኔ ባሪያ ሃይለ ሚካኤልን የአንደበት ልጅነት በመለኮትነት ጨው አጣፍጥ። ጌታ ኢየሱስ ክርስቶስ ሆይ ነገርን ሰማና አስተውል ዘንድ አፌን ግለጥ፣ የማስተዋል አይኖቼን፣ የልብ አይኖቼን አብራ። አቤቱ ፈቃድህን አደርግ ዘንድ የምሰማበት ጆሮ ክፈትልኝ። በዚህ ምድር እኔ ፈላሲ ወይም ስደተኛ ነኝና ትእዛዝን ከኔ አትሰውር። ከሕግ የተነሳ ታምራቶችን አይዘንድ አይኖቼን ግለጥ። አቤቱ የተቀደሰውን ጥበብህን አስተምረኝ ባንተ፣ ታመናለሁና አቤቱ የኔን ባሪያህ ኃይለ ሚካኤልን ልብ አብራ። ስለ ሕግና ስለ ስርዓትን ስናገርም ማስተዋልን ስጠኝ። ከሁሉ ጋር ስከራከር ከሰይጣን ወጥመድና ከክፉ ሰዎች ጠብቀኝ። እኔ ባሪያህ ኃይለ ሚካኤልን ከመፈራው ነገር ሁሉ አድነኝ። ለዘላለም አሜን። ወደ ቤተ ክርስቲያን በምትገባ ጊዜ የምትጸልየው ጸሎት እንዲበል፣ ጌታዬና አምላኬ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ምሕረትና ይቅርታ የበዛ ነው እኔ በሰውነቴ ላይ ኃጢአትን መንገድ አስቀድማለሁ። በደሌ ከራሴ ጠጉር ስለበዛ እንደ ከባድ ሸክም በላዬ ላይ ከብዷል። በቤተ መቅደስ ውስጥና በንጹህ ማደሪያ ገባዘን የሚገባኝ አይደለሁም። ነገር ግን እንደ ቸርነት ብዛት ይቅርታን ምረትን። በሌላ ያድርግ ንስሐ በሮችንና እምነትን ክፈትልኝ። ወደ አንተ ከተመለሱት ጋርም ጨምረኝ። ስምም እስከ ዘላለም እንዳመሰግን በቸርነት ዝግጁ አድርገኝ አሚን። ዳግመኛም እንደዚህ በል ቅድስት ቤተ ክርስቲያን እጅ እንሳሻለሁ። በንጹህ ልብ ወደ አንቺ ስቀር በመንፈስ ቅዱስ መሳምስምሻለሁ። እግዚአብሔር በአንድነት ሦስትነት ምክር ከአንቺ ጋር አንድ ስለሆንኩ ታመንሻለሁ። እመቤታችን መድኃኒታችን ሆይ ወደኛ ተመልከቺ ለኛም ለልጆች ይጸልይልን ለምኝልን፣ ስለኛም ማልጅን የባሮችሽን የኛን ኃጢአት ይቅርበይ ከችግርና ከአዘን ሁሉ እስከ ዘላለም ድረስ። ከጠላታችን ሴጣን እጅ በደሙ ለዋጀን ንጉሥ ምስጋና ይገባል ለዘላለም አሜን። በእውነት እንድናመሰግን መሰገነ ስለፈቀድክልን እናመሰግንሃለን። የአባቶቻችን አምላክ የእኛም አምላክ ሰመ ከፀሐይ ሞጫ እስከ ፀሐይ መጥለቂያ በፈጠርካቸው ፍጥረታት አንደበት ሁሉ በእውነት ያለ አሰት የተመሰገንኩን እግዚአብሔር ሆይ እንድናመሰግን የፈቀድክልን ይፈቀድክልን አንተንና እናመሰግናለን። በአልጋ ቁራኛ በደዌ ዳኛ በየሆስፒታሉ በየጸበሉ በየሐኪም ቤቱ በየቤታቸው የታመሙትን ወገኖቻችንን ጉኖቻችንን የምሕረትን ጎዳና ጠረግላቸው። የተራቡትን መግብልን። የታረዙትን አልብስልን። የተጠሙትን አጠጣልን። በኃጢአትና በሰይጣን በመተት የታሰሩ ወገኖቻችንን ፍታልን። እግዚአብሔር አምላኩ ይህን ድምፅ የሚሰሙትን ሁሉ ያማረ ቀን፣ የተወደደ ከኃጢአት በቀር የልቦናቸውን መሻት የሚፈጸምበት ቀን ታድርግላቸው ዘንድ አንተን በአባትነት እኔ በልጅነት እንዲያልኩ ያልኩ ጠራሃለው። አባታችን ሆይ በሰማያት የምትኖር ሰመይ መንግስት ትምጣ። ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁ የዕለት እንጀራችን ስጠን ዛሬ። በደላችንን ይቅር በለን እኛም የበደን ይቅር እንደምን። አቤቱ ወደ ፈተና ማታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ አይ ለክብር ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆ በመላኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ በሐሳብሽ ድንግነሽ በሥጋሽም ድንግነሽ፣ አሸናፊ እግዚአብሔር እናቶች ሰላምታ ላንቺ ገባሻል። ከሴቶች ሁሉ ተለይተሽ አንቺ ተባረክሽ ነሽ፣ ማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ፀጋኔ፣ ጸጋኔ ተሞላሽ ቅድስት ሆይ ደስ ይበልሽ፣ ለእግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና እምረት ለምኝልን። አጤታችን አጥታችን ያሳሰረኝ ዘለ ለዘላለም አሚን፣ አሜን፣ ዋሚን ለይኩን ላይኩን ይቀበልልን